ሳይዳ አበደ ጫት መቃም ጀመረ እያሉ ብዙዎች እያወሩ ነበረ። አብዶ መንገድ ላይ ወጣ፣ መንገድ ላይ ወጣ ያበደ ሁላ አይደለም ማበደ ግን፣ ገና አሁን ነው። አሁን ገና አላበድ ነው። በቃ አሁን ገና የሆነ ነገር እየተሰማኝ ነው፣ ጭንቅላት እየተነካ ነው። ዛሬ ነገ አዝናልኝ ትመጣለች ብዬ እኔ ለሷ ሮጬ የመጣሁት ከኢትዮጵያ፣ ሮጬ የመጣሁት እሷ ሮጣ ወደ ኢትዮጵያ ትገባለች። ለካስ እሷ መጀመሪያ ወደ የመን የመጣችው እኔ ወደ የመን እንድመጣ ነው እኔ ወደ የመን ሰመጣላት ቤት ሄዳ እሷ አዩን ለመደብደብ ነው ሀሳቧ። ለምን እንዳስፈለገው እኔ እንጃ። ፍላጎት አዩን መደብደብ ከሆነ እኔ ለምን ታስወጭኛለሽ? እሷን ተደራጅታችሁ ለመደብደብ ፍላጎት ከሆነ እኔ ለምን ከኢትዮጵያ አንዱ ጣረቅሽ፣ ለምን ታስወጭኛለሽ? እኔ እዛው እያለሁ እኮ እሷን መደብደብ አማሪን ብቲ አገናኛችኋለሁ፣ ተደባደባላችሁ፣ ምን አገባኝ? እና የውላ ለምን አስፈ ለኢትዮጵያ ከወጣውላ በኋላ አብሮ ሴቶች አሉ አለችኝ። ከነዛ ጋር ሆና እሷ ያለችው አሁን፣ ሁላችሁም የመን አደን ያላች ነች ብላችሁ ብታስቡት የለችም። አሁን ሪከርድ እንደተላከልኝ ነው፣ ወዲያው ቪዲዮ ቀረጽኩላችሁ። እሷ ያለችው ኢትዮጵያ አዳማን ያለችው፣ ያውም ከአዩ ጋ ናቸው። አዩና ቡኒን አንድ ላይ አስረው አስራ ምናምን አስራ ሦስት ናቸው ምናምን ብላኛለች። አስራ ምናምን ሆነው አዩና ቡኒን እየደበደቡ ነው። አስሯቸው ማለት ነው። ግቢ ውስጥ እቤት ድረስ ሄደው እቤት ድረስ ሄደው ማለት ነው። ዛሬ አላበድኩም ነበር፣ ግን አሁን ሊጀምሬ ነው። እስከ ዛሬ አላበድኩም፣ አሁን ሊጀምሬ ነው። ይመቻችሁ፣ እዛው ኢትዮጵያም አልመጣም መጣም ከአሁን በኋላ አንቺንም አልከተልም። እንደውም እዚሁ መንገድ ላይ ኖሮ ተስማምቶኛል። እዚሁ ነው ከአሁን በኋላ መኖረው አሰላሙ አሌይኩም አረህመቱ ላይ በረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ በያላችሁ በሰላማችሁ ብዝት ይበልኝ እንግዲህ እንደምታዩት ጎዳና ላይ ወድቄ እንደቀረው ነው መንገድ ላይ አስፋልት ላይ ተኝቼ እንደቀረው ነው እሱንም ይህንን ቦታ ባለፈው ቪዲዮ ተቀርጾ ተለቆ አይታችኋል። ምናልባት ሱመያ አዝና ጎዳና ላይ ወደቀ የማያቆን ሱስ ጀመረ፣ ጫት መቃም ጀመረ ብላ ደንግጣ የልጆች አባት ውዱ ባለቤቴ ብላ ትመጣለች ብዬ ከዚህ ሰፈር እንኳን አልቀየርኩም። እዩዋቸው ሰፈር ውስጥ ይሄ ሁሉ ሀበሻ እዚሁ ቢተኛው ስድስት ወር አመት ቢተኛለ እንዳለ እዚህ ጋር የምትዩዋቸው ኢትዮጵያዊ ናቸው። ወደዚህ ጋር እንዳለ የምትዩዋቸው የኛው ልጆች ናቸው እና ታዋቂ ቦታ ነው። የመን አደን ከተማ ውስጥ በሳት የምትባል ቦታ ነው። ቀይ መስቀል ወይም አየም ያለበት አካባቢ ወደ ኢትዮጵያ የሚሳፈሩት የሚጫንበት ቦታ ነው። ተራ እስኪ ደርሳቸው አመትም፣ ስድስት ወርም፣ ሶስት ወርም፣ ሁለት ወርም ወርም ምናምን ይቆያሉ ማለት ነው። አየም ዋናው ቱጋን ያለው ወረዚህ ዚ ላይ ጫን ይችላል ሁሉ ጊዜ ላይ ሙላ ይችላል ማለት ነው፤ እና በጣም ይበዛሉ። 100 ሺህ ሰው በዚህ ወር ብቻ፣ ለምሳሌ በዚህ አመት 100 ሺህ ሰው ብቻ ከተወሰነ ወራ በኋላ ተመልሶ ሌላ መቶ ሺህ ይመጣል። ሲመጡም እዚሁ ናቸው እድሜ ልካቸውም ማለት ነው እና እችን ቦታ ትታወቃለች። እና እዚች ቦታ ላይ ተኝቼ ቪዲዮን አይተዋለች ሰው ይነግራታል አደንስ ከሆነች ቦታውን እናውቀዋለንና እና እናድርስ ይችሏታል ወይም ደግሞ ሰው ትልክና የለም ውሸቱን ነው ታስብላለች ብዬ እኔም ይሄው ከመጣው ቀን ጀምሮ እዚሁ እየተኛው እዚሁ እየዋልኩኝ ሙቀትም ስለሆነ ያው ብቻ ለበስ እያደረግን እዚህ የተኛው እዚህ አልኩኝ እየጠበኳት ነበር፣ ማለት ነው። እሷ ግን የለችም፣ እሷ የለችም። እኔ ለካስ እዚው አደን ያለችው ብዬስ ስጠብቃት የነበረው እሷ ለካስ ወዲያውኑ ነው እኔ የመን መጣሁ ስል ወደ ኢትዮጵያ ተመልሳለች። እንዴት ብትሉ አሁን ሪከርድ እንደደረሰኝ ነው። አሁን ሪከርድ እንደደረሰኝ ነው የመጣሁላችሁ። ሪከርዱን የደረሰኝ ድረሰን ከኢትዮጵያ አዩ ከድሬዳዋ አዩ ተመልሳ አዳማ ነው ያለችው። የሆነ ማስታወቂያ ምናም ብላ ቪዲዮ ለቃ ነበረ ለካስ ማስታወቂያ እና ሰራሽ አለ ምናም ብለው ይህንን ድራማ የሰሩት ሱመያ እራሷ ነች። ሱመያ ያለችው የት ነው? ኢትዮጵያ አዳማ። ኢትዮጵያ መግባቷ አልተናገረችም የሆነ ግድግዳ ስር ትቀመጥና ታወራለች። እዚህ ቦታ ነው እዚህ ቦታ ያለው ቸገረኝ ትላለች። ወደ ኢትዮጵያ ተመልሳለች ማለት ነው ሱመያ። ተመልሳ የት ነው ያለችው? እቤት ድረስ ሄዳ ተደራይተው በግሩፕ ተሰብስበው አለችኝ። አዩ ሪከርድ አስቀምጣልኝ። እኔና ቡኒን አስሮን ግቢ ውስጥ ደበደቡን። 11 ናቸው 13 ሰዎች ናቸው ያለችኝ። 11 13 ይሆናሉ በቁጥር ነው ያለችኝ ሰዎችን አደራይታ ሰብስባ ደበደበችን ብላ አዩ ሪከርድ አረገችልኝ። እና ውድ ቤተሰቦች እኔ ዛሬ ነገ እሷ ትመጣለች ብዬ እዚህ ጎዳና ላይ ቀርቼ እየጠበቅኳን ነው። እሷ ግን ወደ ኢትዮጵያ ሄዳለች። ያለችው ኢትዮጵያ ነው፣ ኢትዮጵያ ነው ያለችው። ኢትዮጵያ ውስጥ ሴሯን እየሰራች ነው። ሳይዳ አበደ ጫት መቃም ጀመረ እያሉ ብዙዎች እያወሩ ነበረ። አብዶ መንገድ ላይ ወጣ፣ መንገድ ላይ ወጣ። ያበደ ሁላ አይደለም። ማበደ ግን ገና አሁን ነው። አሁን ገና ላበድ ነው። በቃ አሁን ገና የሆነ ነገር እየሰማኝ ነው፣ ጭንቅላት እየተነካ ነው። ዛሬ ነገ አዝናልኝ ትመጣለች ብዬ እኔ ለእሷ ሮጭ የመጣሁት ከኢትዮጵያ ሮጭ የመጣሁት እሷ ሮጣ ወደ ኢትዮጵያ ትገባለች። ለካሰ እሷ መጀመሪያው ወደ የመን የመጣችው እኔ ወደ የመን እንድመጣ ነው እኔ ወደ የመን ስመጣላት ቤት ሄዳ እሷ አዩን ለመደብደብ ነው ሀሳቧ። ለምን እንዳስፈለገው እኔ እንጃ። ፍላጎት አዩን መደብደብ ከሆነ እኔን ለምን ታስወጭኛለሽ? እሷን ተደራይታችሁ ለመደብደብ ፍላጎት ከሆነ እኔ ለምን ከኢትዮጵያ አለው ጣረቅሽ ለምን ታስወጭኛለሽ? እኔ እዛው እያለሁ እኮ እሷን መደብደብ አማሪን ብትይ አገናኛችኋለሁ፣ ተደባደባላችሁ ምን አገባኝ። እና የውላ አለምን አስፈለገ ነው? እሷ መደብደብ እነሱ መደብደብ ፍላጎት ከነበረሽ እዛው እንዳሉ ጠርተሽ መደብደብ ትሺ ነበር። ሁላ የውላ እንዳስፈለገው እንዳስፈልገው ግራ ገብቶት መደብደብ ፍላጎቱ ከነበረሽ ለእኔ ብትነግሪኝ፣ ከኢትዮጵያ አስመጥተሽ እዚህ ካርቶን ላይ ስንት ቀን አገሩ ሙቀት ስለሆነ ነገሩ፣ ቤት ያለውም ሰው ወጥቶ ውጭ ይተኛል ሙቀት ሲመጣ። እና በጣም ነው ያዘንኩት፣ በጣም ነው ይሰማኝ። እንደዚህ ማድረጉ ለምን እንዳስፈለገ እኔ እንጃ። ለምን እንደዚህ ማድረግ እንዳስፈለገ ባላቀም ያው ግድግዳ ስር ተለጥፌ ተኝቻለሁ። እንዳለ አበሻው ያው አስፋልት ዳር ላይ ነው እንዳለ ተኝቶ ቀጠሉ ስር ማለት ነው። ማታ አበሻ አለ፣ ብቻዬን አይደለሁም። እኔን ግን ለምን እንዳስመጣችኝ ነው ግራ ይገባኝ። እሷ እኔ ከኢትዮጵያ እንድወጣላት ፈልገች። ከኢትዮጵያ ከወጣሁላት በኋላ አብሯት ሴቶች አሉ አለችኝ። ከነዛ ጋር ሆና እሷ ያለችው አሁን ሁላችሁም የመን አደን ያላችሁ ነች ብላችሁ ብታስቡት የለችም አሁን ሪከርድ እንደ ተላከልኝ ነው ወዲያው ቪዲዮ ቀረጽኩላችሁ እሷ ያለችው ኢትዮጵያ አዳማ ነው ያለችው ያውም ከአዩ ጋ ናቸው አዩና ቡኒን አንድ ላይ አስረው አስራ ምናምን አስራ ሶስት ናቸው ምናምን ብላኛለች አስራ ምናምን ሆነው አዩና ቡኒን እየደበደቡ ነው አስሯቸው ማለት ነው ግቢ ውስጥ እቤት ድረስ ሄደው እቤት ድረስ ሄደው ማለት ነው ይሄኑን ማድረግ ለምን እንዳስፈለገ ግራ ቢገባኝም፣ ለምን እንዳስፈለገ ባላቅም፣ ብቻ በጣም ይገርማል። እነሱ መደብደብ ከፈለግሽ ሄደሽ መደብደብ ትች ነበረ፣ ግን እኔም ማስለፋቱ እኔም ተስፋ ቁርጬ አልከተለሽም። አሁን በኋላ አብሬሽም አልሄድም፣ አልከተለሽም። ምን ብዬ ነበር ግን ለልጆች ስል ነው። እኔም ደንግጬ እዛ ጋ ትንሿ ልጅ መርፌ ይስታሱ ጊያቼ ነው፣ አቲካ ታማ ነው፣ የሆነ ነገር ቸገሯት ነው፣ የሆነ ነገር ብዬ ነው። አንቺ ለካ አውቀሽ ቸገረኝ፣ ታመምን፣ ተፈለጠን እያልሽ የውሸትሽን የዋሸሽው እኔ ከኢትዮጵያ ለማስወጣት ብቻ ነበር አላማሽ፣ እና አመኑኝ ልክ እኔ የመን ገባው ያልኩ ቀን እሷ የመን የለችም ማለት ነው። እኔ የመን ገባው ብዬ ቪዲዮ የሰራው ቀን እኔ የመን የገባው ቀን እሷ አስፈልጋት ባህር ላይ ባህር ላይ ነች ብዬ እሷ የለችም ሰፈር ውስጥ ነች ብዬ ሰው ሳታይቅ የለችም። ለካስ እሷ እዚያው ነው ወዲያው ተመልሳለች። የመን ስትገባም ገባም ቀደም ብላ ገብታ ነው ገብታ የምፈልገውን ከጨረሰች በኋላ ነው ገባው ብላ የምትለቀው ማለት ነው። ስትመለስም አሁን ተመልሻለሁ አላለችም። ምትፈልገውን ከጨረሰች በኋላ ኢትዮጵያ ገብቻለሁ ልትላችሁ ነው። እኔ ግን ይሄው ቀድሜ ያስመጥቻለሁ። እስካሁን ምንም የለቀቀችው ነገር የለም። ያው እንግዲህ ገና አሁን ነው በቃ። እና አዩን ደብድበው የወጡት አስራ ምናምን ሆነው አሁን ነው የወጡት። ከወጣችም ወይ መንገድ ላይ ነች፣ የሆነ ጉዳይ ላይ ትሆናለች። ቪዲዮ የምትለቀ ከሆነ ገና ልትለቅቆም ትችላለች። ኢትዮጵያ ገብቻለሁ ብላ ግን እሷ ሳትቀድም ልቅደማቸው። ቸገሬ ምናምን እያለች ስታስመስል የነበረው መጀመሪያም ብያቸዋለሁ፣ የኔን ስም ለማጥፋት ነው እንጂ ምንም የቸገረን ነገር የለም። አውቃ ነው። እሷ ውሸቷን ነው። የእኔም ስም ለማጥፋት ህዝቡ በእኔ እንዲናደር ነው። እና በጣም ነው የሚገርመው። እሷ አላማዋ ህዝቡ በእኔ እንዲናደር ነው። ቸግሮኝ የምንገባው አረብ ሀገር ስራ ልገባ ነው። ከየመንም ወጥቻለሁ ወደ ኦማን ወደ ዱባይ እየተጓዝን ነው። ከዛም ወጥቼ ኦማንና ዱባይ ወጥቼ ከዱባይና ከኦማን ወጥተን ወደ ኳተር ኮይት ልንሄድ እንችላለን አለች። እኔ እዚህ ቦታ ነች ብዬ እንዳልከተላት አንዱን ቦታ አልተናገረችም። አንድ ቦታ አርፌያለሁ አላለችም። መዳብ ስራ ገብቻለሁ ነው ያለችው። ግን እሷ ኢትዮጵያ ነው የገባችው። ኢትዮጵያ ገብታ ያው እና አዩን እየደበደቡ ነው። ማን ነው አሰው? ምናልባት አዩን ቪዲዮ ስራ ይሆናል። ምን ሰማ ይሆናል። ምን እንዳደረገቻቸው ወይ ራሷም ደብድባም ከሆነ ደግሞ አውራ ይሆናል። ምን እንደተፈጠረ ማለት ነው። እና ሱመያ ያለችው ኢትዮጵያ ነው። እኔ እዚህ አስለፋሽኝ። እስካሁን ድረስ አበደ፣ ጫት ጀመረ እያላችሁ ነው። አሁን ገና ልታሳብዥኝ ነው። ምን አድርጌሽ ነው? እዚህ ድረስ ማምጣቱ ለምን አስፈለገ ነው? አይ በቃም በቃ። ለምን እንድከተልሽ ፈለግሽ? እንደ እንዳብርን የፈለግሽ የእውነት አበደ፣ አበደ ሲባል ደስ አለሽ? እሱ ሸት ብነው አልሽ ይሆንልሽ። እስከዛሬ አላበድኩም ነበር፣ ግን አሁን ሊጀምሬ ነው። እስከዛሬ አላበድኩም፣ አሁን ሊጀምሬ ነው። በቃ ይመቻችሁ። እዛው ኢትዮጵያም አልመጣም መጣም ካሁን በኋላ አንቺንም አልከተልም። እንደውም እዚሁ መንገድ ላይ ኑሮ ተስማምቶኛል። እዚሁ ነው ካሁን በኋላ መኖረው። እኔ አበድኩኝ ብቻ መንገድ ላይ ቀረው። እከፋለሁ ግን በቅርቡ ብዙ ኢትዮጵያውያን ወንድሞቻችን ብዙዎች በሰአዳ እስር ቤት አልቋል። እዛ ሰናአ ላይ ያሉት ማለት ነው። እዚህ ሳደን ምንም ችግር የለውም። ሰናአ ላይ በጣም ብዙ ሰው እያለቀ ነው። በአሜሪካ ሚሳይል እየተመቱ ብዙ ሰዎች አልቋል። በጦርነቱ ምክንያት ብዙ የኛ ኢትዮጵያውያኖች እስር ቤት ውስጥ አለቁ ሰሞኑን። እንዲሁም ደግሞ እያንዳንድ ቦታ የሚኖሩ ሰዎች አንድ አካባቢ ላይ ስልሳ ስድስት ሰዎች ምናምን በጣም በመቶዎች የሚቆጠሩ ሰዎች እያለቁ ነው አለ። የጀነት ያርጋቸው፣ ነብሳቸውን ይማረው። ለቤተሰቦቻቸውን መጽናናትን እመኛለሁ። እኔ ሚስቴና ልጆች የነጣው ብዬ ዞራለሁ። የባሰም አለ እና ብዙ የሰው ነብስ እያለቀ ነው። እንሻላ የምንን አላ ሰላም ሰለም ያርጋት ጦርነትን ያጥፋላቸው እንሻላ። በዚሁ አጋጣሚ ወደ ሳውዲ እንሄዳለን ብላችሁ ከሀገር እየወጣችሁ ከሀገርም ወጥታችሁ ከዚህ ከአደን ከተማ በእግራችሁ ወደ ሳውዲ የምትጓዙ ሰዎችም ራሳችሁን ጠብቆላለሁ። ጊዜው ከፍቷል። አሜሪካን እየደበደበች ነው። ኃይለኛ ጦርነት አለ። ወደ ሳውዲ ስትሄዱ መንገድ ላይ ስትያዙ የምታሰሩት የመን ላይ ሰአዳ እስር ቤት ምናምን ነው። ሳዳ እስር ቤት እንዳያችሁ ደግሞ ብዙዎች አልቋል። ሚሳኤልም እየደበደበ ነው፣ እስረኛም አለ ብሎም አያስብም። ምስኪኑን ህዝብ ላይ እየጨፈጨፉ ነው ማለት ነው። እና ተጠንቀቆ ነው ብላችሁ ወንድም እህት በዛ የሚጓዝ ካላችሁ ንገሯቸው። ማንም ሰው ግሩ እንዳያነሳ ወቅቱ ከፍቷል።